የጎርፍ አደጋ ተጋላጭ በሆኑ የሰሜን ሸዋ ዞን አካባቢዎች በ14 ሚሊዮን ብር በጀት የቅድመ መከላከል ስራ እየሰራ መሆኑን የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት አስታውቋል። የበጀት እጥረትና የጸጥታ ችግር ማጋጠሙን የገለጸው ተጠሪ ጽህፈት ቤቱ የጎርፍ ተጋላጭነት ለመቀነስ በፍጥነት ስራዎች ይሰራሉ ብለዋል። ለአለሜኩን ተጨማሪ ዘገባ አዘጋጅቷል። የክረምት ወራት በመጣ ቁጥር ኑሮ የዛፍ ላይ እንቅልፍ የሚሆንባቸው በርካታ የሰሜን ሸዋ ዞን ነዋሪዎች አሉ። በተለይም ደግሞ በይፋት ቀጠን ያሉ ወረዳዎችና የጀማ ወንዝ ተፋሰስ አካባቢዎች። ምክንያቱ ደግሞ በድንገት የሚከሰተው ጎርፍ ነው። ይህንን ስጋት ለመቀነስ በ14 ሚሊየን ብር በጀት የቅድመ መከላከል ስራ እየተሰራ መሆኑን የዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት አስታውቋል። በአምስቱ ወረዳዎች ወደ 14 ሚሊየን ብር ተመድቦ እየተሰራ ያለ ስራ አለ። ምናልባት በጀቱ አንጻራዊነት ወደ ሚያዚ አካባቢ የተለቀቀ በጀት ሳለ ግን ያው ስራዎቹ ላይ አንጻራዊ አንዳንዶቹ ወረዳ የተቻለ ሰርተዋል። አንዳንዶቹ ደግሞ ከዚህ ከጸጥታውና ከተፈጥሮ ችግሮ ማንጻር ምክንያቱም ዘንድሮ የዝናብ ሁኔታው በጣም እየሰፋና ስራ የሚሰራባቸው አካባቢዎች ለመስራት የጎርፉ ችግር አሁንም አስቸጋሪ ስለነበረ በሚፈለገው ፍጥነት አልሄደም። አሁን ግን ያው እየተሰራ ነው ያለው። አሁን ኦልሬዲ ጥሩ ስራ ላይ ነው ያሉት። ነገር ግን በበልግ ዝናብና በጸጥታ ችግር ምክንያት ስራው በሚፈለገው ፍጥነት እንዳልሄደ ተገልጿል። አሁንም የጎርፍ ስጋቱ በቀላሉ የሚቀለበስ እንዳልሆነና የመጠባበቂያ በጀት ለማመቻቸት እየተሰራ ነው ተብሏል። ያው በጣም በርካታ መሬቶች ከጥቅም ውጪ እየወጡ ነው። አጠቃላይ መሬት ሰው እየተፈናቀለ ነው። በርካታ ሰው ወይ ለምሳሌ አሁን አንጾኪያ ጀውሃ ብትል ክረምት በመጣ ቁጥር ሕይወታቸውን ለማዳን እየወጡ በዘመዳ ዘመድ በድንኳን የሚጠለሉበት ሁኔታዎች አሉ። ከፍተኛ ጉዳት ነው ያለው በዚህ አካባቢ። አጠቃላይ ተፋሰሱ ከላይ ከዚህ ከመንዝ ቀጣና እስከታች ሲወርዱ ዳገታማነቱ ከፍተኛ ስለሆነ እያጠቃ ያለው አደጋ በጣም ከባድ ነው። የመጠባበቂያ ዕቅድ እያቀድን ያለ ነው። አሁንም ይህ ሁሉ እንዳለ ሆኖ ገንፍሎ ሊወጣ የሚችልበት ነገር ካለ ክልሉን በጀት ለማመቻቸት አሁን ከወረዳዎቹም ጋር እቅድ እያቀዱ የተወሰኑት ምልከዋል እያጠቃለልና ያለ ነው። የአካባቢውን የጎርፍ አደጋ ስጋት ለመቀነስ የሚደረገው ጥረት በመንግስት በጀት ብቻ መፍታት የሚቻል እንዳልሆነና በተፋሰስ ስራ ህዝቡ አጋዥ ሊሆን እንደሚገባ መልእክት ተላልፏል። ቁጥር ውስጥ የሚገባ ነገር አይደለም። ከአደጋው ስፋት አንጻር ይሄ ብር እንትን አይደለም፣ ግን ትልቁ ነገር በነገራችን ላይ በብር ሰርተን ሳይሆን አጠቃላይ የተፋሰስ ልማቱን በምናደርገው ስራ እንጂ ሊድን የሚችለው በዚህ ብር አደጋውን አጠቃላይ ሊቀለብስ ይችላል በሚል ሳይሆን ህይወት እንዳይጠፋና ሰዎች እንዳይፈናቀሉ ለማድረግ ነው እንጂ ይህንን እያንዳንዱ ማህበረሰብ የተፋሰስ ልማትን ከደጁ ጀምሮ በሚሰራው ስራ ነው ዘላቂ እንትን ማረጋገጥ የምንችለው። የጎርፍ አደጋ ስጋቱ በእንሳሮና ሞረትና ጅሩ ወረዳ ያለ ሲሆን ከስጋቱ ደረጃና ካለው በጀት አንጻር አስከፊ አደጋ ሊያደርስ ይችላል በተባለበት በሌሎች አካባቢዎች ላይ እየተሰራ ስለመሆኑም ነው የተገለጸው።